ስለ ሀይሚ አዲስ ነገር ስለ ሀይሚና ስለ ብሩኬ አዲስ ነገር ጉር ስሙ ብሩክ ሳይኖርና ትዝታ ትዝ እንዳው ትዝ ይለኛል። ያ የልጅነቴ ልጅነቴ ሳስብ ክክዝ ያደርገኛል፣ ይበላል አንጀቴ አሁን አሁንማ። ይሸነፋልብኝ ሰው የለም እላለው በሰው ተከብብኝ። ደግሞ ደሞኮ ብቻይን እኮ ነኝ ማናላ፣ አጠገቤ የታለ ሰው፣ የታለ ደጋግሜ ላለው ሰውማ፣ አለኮ መቼ ሰው ጠፋና ግርነቼ ሰው ከቶ ይሆንና? ይናፍቀኛል፣ ያስተክዘኛል፣ ትውስ ይለኛል ያ ልጅነቴ፣ ሩጬ ቦርቄ ስቄ የኖርኩበት በናት ሀገር ቤቴ። ሰው የለም የምለው ከራሴ ሰው ውጭ ሰው ስለማይመስለኝ ነው። በዛ ላይ በትዝታ ናፍቆት ልቤ ተሳስሮ ነው፣ የሰው ሀገር ሰው እንደ ሰው ማልቆት ነው አሁን አደኩና፣ ርቀት ገድቦ ሰው የለም ማሰኘኝ፣ የልጅነት ናፍቆት ልቤን አሸንፎኝ ድንግጥም ስገጥምለን ምለን ከነ አብረሽ ጋር ሆና ነበር ቤተሰቦች ትንሽዬ ወጣ ሲያረጓት ወደ ካፌ ወደ ምናምን አቤት ደስተዋ ነበር በዛን ሰዓት። አሁን ደግሞ በራሷ ቁጥጥር ስር ለምን ቀብራራው ከጎኗ ስላለ አዲስ ነገር ሳይሆን የቆየ ነው። ቤተሰቦች ግን አሁን ላይ ስለሚያስፈልግ ነው ያመጣወት። ሰላም፣ ጤና ይስጥልን። እንዴት ናችሁ ቤተሰቦች? አለሁ። እኔ ደህና ነኝ። ጠዋት አሞኝ ነበር፣ አሁን ተሻለኝ። ኦ ማይ ጋድ! ዴ ደግሞ ቲክቶክ ላይ አሳምራችሁ አድርጉኝ ብያችሁ እንዴ? ምነው? እንዲ አረ ይቀራል ማሳመር፣ ይቀራችኋል። ለማንኛውም ማለት ነው እያየዋችሁ ነበር። ፈጣሪ ማርሽ አላችሁኝ። አሁን ደህና ነኝ፣ ተሽሎኛል። ጊዜያዊ ነበረ፣ ጊዜያዊ ነበረ ያመመኝ ማለት ነው። እና ደህና ነኝ የኔ ውድ ቤተሰቦች። ያው ብዙዎቻችሁ በውስጥ በጣም ብዙ ልጆች እየጻፋችሁልኝ ነው። ግማሾቻችሁ ድብርት ውስጥ ናችሁ ምናምን ነገር እና እኔ ግን አትደበሩ። ከዚህ በፊት ብሩክና ሃይሚ ያሳለፉትን ነገር አይታችኋል። ብዙ እንድትጨነቁ አልፈልግም። በጣም ብዙ ብዙ ጥሩ ጥሩ የሆናችሁ ልጆች አላችሁ። በጣም ብዙ ማለት ነው እዚህ ጋር ስመጥቀስ ወይም ደግሞ ያዘኑበትን ወይስ እያወጣው መናገር አይጠበቅብኝም። ብዙዎቻችሁ ሌላም እኔ ጋ ማትመጡ ልጆች ብዙ ልጆች አላችሁ፣ ስለ ሀይሜና ስለ ብሩኬ የምትጨነቁ ሰዎች። ነገር ግን ከዚህ በፊት ያለውን ቪዲዮቸው ማየት ትችላላችሁ። ለአሁኑ መረጃ ማለት ነው፣ ሌላ ምንም አዲስ ነገር የለውም። ፈታ ዘና የሚሉበት ጊዜ ይመጣል። ዛሬ አሁን ግን የመጣወት አንደኛ ጠዋት ያው ይድፋሽ ላላቸው አልተደፋሁም ለማለት ነው። ሰው በቃ ቢታመም የሆነ ነገር ቢሆንም እንደዚህ ነው እንደምትሉት እናንተ ደረሼም ነው። ቢያንስ እንኳን ንፍሮ መብያ ጊዜ እንትን አትሉም። ዛሬ ማራትና በሌላ ቀን መማት ይባላል። ንፍሮ መብያ ጊዜ እንኳን ያስፈልጋል ቤተሰቦች እና ለማንኛውም እኔ ተሽሎኛል፣ ፈጣሪ የተመሰገነ ይሆን። የእኔ ውድ ቤተሰቦች ያሰባችሁልኝም ጊዜያዊ ነበር የታመምኩት። ደህና ነኝ አሁን፣ ፈጣሪ የተመሰገነ ይሁን ማለት ነው። እና ዛሬ የመጣሁበት ጉዳይ ስለ ብሩክና ስለ ሀይሚ ላወር አይደለም። ኦልሞስት እንግዲህ ማታ ይመጡላችሁ እንግዲህ ከበተለመደው ሰዓት የኔ ውድ ቤተሰቦች ማለት ነው። ግን አሁን ስለ ሀይሚ አይደለም የመጣወት ስለ ወንድ የሚስት ስለ ወንድ አይደለም የመጣሁት ማለት ነው። የመጣሁት ስለ ሌላ ሰው ላወራ ነው። ስለማን? እሱም ማለት ነው ታውቁታላችሁ፣ ዝነኛው ትላላችሁ። እዚህ ጋር ላስገባላችሁና እስኪ ስለሱ ትንሽ እናውራ ማለት ነው። ታዩት እንግዲህ ማራኪ ማራኪ እንግዲህ ከዚህ በፊት በጣም በጣም በጣም አስለቅቷት ነበረ ፍቅረኛውን። አሁን ላይ ግን ምን ላይ እንዳሉ እነ ሮማንቲክ ይባላሉ። ያው ብዙ ሴቶች አዝናችሁ ነበረ። ያው የስራው ባህሪ ነው። ስራ ካልተሰራ እንደዚህ ሮማንቲክ መደረግ ስለሌለ ሁሉንም አታክት ማድረግ አለባችሁ። በእንደዚህ ማየት አለባችሁ ማለት ነው። እንግዲህ የት ቦታ እንደሄዱ ባላውቅም ሰሞኑን በጣም መዝናናት ቦታ ላይ ይገኛሉ። ብዙ ሴቶች የዛን ጊዜ ማርክንም ተቆጥታችሁት ነበር። እኔ ራሴ ተቆጥቸው ነበር ሴት ልጅ ራቁቷን ሆነ ወንድ ያመጣል ብዬ። ዛሬ ግን ያው እንድትረሳለት እያዝናናት ዘናፈታ እያደረጋት ነው ማለት ነው። እንግዲህ አንዳንዴ ያው ያቀጥመል ዩቲበር ስትሆኑ አንዳንድ የምትሰሩትን ቪዲዮ አታቁትም። ምክንያቱም እናንተ እዚህ ጋር ሞሽን ውስጥ ትገባላችሁ፣ ቀራጩ ደግሞ ዝም ብሎ ይቀርጣል። የማይሆኑ ነገር አያወጣም፣ ዝም ብሎ ወደ እናንተ ያደርሳል ካሜራ ማን። ስለዚህ ሁሉን ነገር እናንተ በምታዩት ነገር መረበሽ የለባችሁም። ነገ ፍቅር እንደሚመጣ ነገ ሰላም እንደሚመጣ ማወቅ መቻል አለባችሁ። ገባችሁ? እና የሚያስለቅስና የማያስለቅስ ለይታችሁ ማወቅ አለባችሁ እያንዳንዳችሁ ማለት ነው። እ አሁን በቀደም ብሩክ ሲወድቅ አለቀስኩኝ። ምክንያቱም ሆኖ ስላላየሁ እንደዛ አድርገው ስላላየሁ በማግስቱ ግን ሲመጡ ገባኝ። ስለዚህ ሁላችሁም ልትረዱ ይገባል። የባለፈ ቪዲዮ ማየት አለባችሁ ለማለት ነው። ዛሬ እየመጣሁት ማለት ነው። ሌላው ደግሞ እንግዲህ ያው በቅርብ ጊዜ እንግዲህ ሃይሚና ብሩኬ ላይቭ ላይ እንግዲህ ያው ቲክቶክ ጌም ምናምን ይገቡ ነበረ። ገብተው ማያውቁ አካውንት የሌላቸው ሰዎችም ከፍተው መጥተው ትናንት በደስታ ሲጫወቱ አይተናል። በእርግጥ ለምን መጡ ማለት አይደለም ምንም አታለም፣ ግን ገርሞኝ እኮ ነው። ቲክቶክ ተጠቃሚዎች አይደሉም ጭራሽ ማለት ነው። እስኪ እዚህ ጋር ላስገባቸው እና ትንሽ አብራቸው አብሮ ማለት ነው። ገርሞኝ እኮ ነው ማለት ሁሉም የሚደረገው ከቅመማ በኋላ ነው። ቅመማ ሆነች እንዴት አላውቅ። እረ ብሩክ የሆነ እንዴት አላውቅ። እንዴ! አረ አይመጣውም አይመጣውም። ምን አስባችሁ ነው እንዴ? እስኪ እዚህ ጋር ላርጋችሁ። ለማንኛውም ዛሬ እንቅልፌን ሽጭ የበላውበት

እንግዲህ እንደሰማችሁት ነው፣ ከቅርብ ርቀት ሆኖ የሩታ የሩታ ባለቤት አብርሃም ተብዬው ማለት ነው ሚስቱን ይቆጣጠራል ማለት ነው። ለምን ላይቭ ቢገባሽ፣ እንግዲህ እስከ ዛሬ ድረስ ላይቭ እንትን የላትም፣ ቲክቶክ የላትም። በጣም በሚገርም ሁኔታ ቲክቶክ አያስከፍታትም ምናምን ስትሉ ነበር። ግን አይዶ ነው አይመስለኝም። እና ለምን ገባሽ፣ እንቅልፍሽ የት ሄዱ ነው ዛሬ ብሎ ሲጠይቃት ነበር። እንቅልፌን ሸጬ በላሁበት። አብርሃም እያበላት አይደለም እንዲርጉዟል ጉድ ነው። ቤተሰቦች እና ብቻ ያው እኛ ተጣሉ እናንተ ተጣሉ ብላችሁ እርስ በርሳችሁ ትጣላላችሁ። እነሱ ግን ያሉት ስራ ላይ ናቸው። ተው አትጣሉ፣ አትደባደቡ። እነሱ ስራ ላይ ናቸው። እና የኢትዮጵያ ኑሮ እንዲህ ካልሆነ እንዲህ ካልተሰራ አይኖርም። በእነሱም ልንፈርድ አንችልም። ሶ እነሱ በቃ አሁን ላይ እናንተ ለእናንተ እኛ ለምናየው ነገር ኖር የሚመስላችሁ እኛ ለምናወራው ኖር ለሚመስላችሁ ነገር እነሱ ግን ምንም አይነት ቫሊዩ የለም። ስራና ስራቸውን ብቻ ናቸው፣ በቃ ብር ላይ ናቸው። እነሱ ፎከስ የሚያደርጉት ገባቸው። አይደለም ሁሉንም ነገር ስለዚህ እናንተ አወራችሁም አላወራችሁም ምንም አዲስ ነገር አይመጣም። አሁን ደግሞ አብርሃም ቡታ ጅራ ነው ያለው፣ አዲስ አበባ አይደለም። አብርሃም ቡታ ጅራ ነው ያለው። እንደውም እኔ እንደሚመስለኝ ሳስበው ማቀሳሰር አይሆንብኝና ቤተሰቦች ማለት ነው ይሄ የሃይሜ አይዲያ ማለት ነው፣ የአብርሃም አይዲያ ነው የሚመስለኝ። ለምን መሰላቸው? እሱ ባለፈው ሕፃኑ ልጅ መጣ። ሕፃኑ ልጅ የማን እንደሆነ ሳይታወቅ ሄርሜላ መጣች። የህፃኑ ልጅ ውጤት ሳይታወቅ፣ ምክንያቱም አንዱን ጀምሮ አንዱን ጨረስ ሳይጨርስ ነው ሌላ የሚጀምረው። አንዱን ጀምሮ አንዱን ሳይጨርስ፣ አንዱን ጀምሮ አንዱን ሳይጨርስ ነው። አብርሃም አይዲያው ማለት ነው፣ ልክ የሃይሚ መሆን። ከትናንት ወዲያ እሄዳለሁ አለች። ከትናንት ወዲያ ችግር ስላለብን ችግር፣ ልተኩስ ሊሄድ አለች። ልተኩስ አላልኩም፣ ልፈታ፣ ልፈታ ሊሄድ ነው አለች። እንደ ከዛ፣ ትናንትና ደግሞ አንተ ጋር ችግር አለ፣ መረጃ አለ፣ መረጃ ይውጣ አለች፣ ትናንትና አስቡት እንግዲህ። ስለዚህ ይሄ አይዲያማ የአብርሃም እጅ አለበት። እኔ ምንም አታሷሽኝ፣ የአብርሃም እጅ አለበት። ምክንያቱም አብርሃም ነው እንደዚህ ያልተቋጨ ድራማ እንደዚህ የሚሰራው። እሱ ጋር ያየሁት በሩታና በሱ መካከል ላይ ያየሁት፣ እንግዲህ አላቅም፣ ቤተሰቦች እንዳይደብራቸው ምንም አረግ አልችልም። እንግዲህ ያየሁትን ነገር ነው እኔ የምናገረው። እንዴ እና ምክንያቱም እንደዚህ ርዕሱ ያልታወቀ ፕራንክ ሰርታ አታቅም ሃይሜ ቢያንስ የሆነ ነገሩ ርዕሱ ይታወቃል። አሁን እኮ ምንም ርዕሱ ያልታወቀ ፕራንክን የተሰራው። ኤኒዌይስ ዛሬ በድጋሚ እንግዲህ ሲመጡ ምናየው ይሆናል ማለት ነው። እንግዲህ አብርሽና ሩታም ያው ቲክቶክ ጌም እየጀመሩ ነው። ያው እንግዲህ እርጉዜትን አበረታቷት፣ እርጉዜት ያስፈልጋታል አሁን ላይ ማለት ነው። አብርሃም እንኳን ይስራ ከጎረምሶቹ ጋር ከነጽጌ ጋር ሙዚቃ አውጥቷል። በቃ ዘና ፈታ እያለ ነው። ኧረ ይገርማል። የአብርሽ ነገርማ ይገርማል። ተው እስኪ እዚህ ጋር ትንሽ ላስገባው፣ ስለ ሙዚቃው ማለት ነው። እንደምታዩት እንግዲህ አዲሱ ሙዚቃ ጽጌ ጋር እንደዚህ ዳይመንድ የሆነ ሙዚቃ አውጥተዋል ማለት ነው። ፊልም ተጀምረዋል። ረምን ያልተቀየረ ነገር አለ። ይመቻችሁ እነሱን እያያችሁ ማለት ነው። እኛ ራሱ ከአረብ ሀገር ያላችሁ ልጆች ዩትዩብ ስሩ ተቀየሩ ተቀየሩ። እን እኔ እነዚህ ሶስት ጓደኛሞች ብቻ አይለያዩም ከሴት ጓደኛ ያየኋቸው ማለት ነው። ጽጌና የሁለቱ ስምረሳት አይለያዩ ምእነሱ በጣም ምርጥ ጓደኛሞች ናቸው፣ የምሬ ነው የምላቸው በፊት ከነዳኒ ጋር ጀምሮ ዩቱብ ሲሰሩ የነበሩ በጣም ምርጥዬ ናቸው። ለማንኛውም የመቻችሁ የእኛ ወድ ቤተሰቦች መልካም ምሽት ይሁንላችሁ ባይ